አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ወድና የተከበራችሁ የቀድር ሰይድ ፈርኒቸር ቤተሰቦች ሰላም ሰላም፣ እንዴት ናችሁ? እኛ በጣም ደህና ነን አልሐምዱሊላህ። ዛሬ እስከዛሬ የሰራናቸውን ለእናንተ ይጠቅማሉ ብለን ያዘጋጀናቸውን ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ እንደዚሁም ላይክ ላይክ ላይክ በማድረግ ቪዲዮውን ጀምሮት ማለት ነው። ውድ ተመልካቾቼ እንደዚሁም ለሼር የደረሳችሁ ሼር እያደረጋችሁ ቪዲዮውን ተከታተሉኝ። እንግዲህ እዚህ ጋር ኪችን አለ። ኪችን እንግዲህ በምትፈልጉት የከለር አይነት እንሰራላችኋለን። በምትፈልጉት መጠን ምን ያህል ካሬ ነው የምትፈልጉት የሚለውን ታሳውቁናላችሁ። እንግዲህ በምትፈልጉት የአቅም ልክ ባላቸው የቦታ ስፋት እንትን ማለት ነው እንሰራላቸዋለን፣ ማለት ነው ኪችን፣ ሁሉንም የፈርኒቸር ስራ እንሰራለን። እዚጋር ሜትር ከሰማንያ አልጋ አለ። እንግዲህ ዲዛይንም ሚሆን ከለር የሚሆን በፍላጎታችሁ መሰረት ባዘዛችሁን ትእዛዝ መሰረት እንሰራላችኋለን ማለት ነው ውድ ተመልካቾች። በቻል ነው እንግዲህ ጥርት አድርገን ለመስራት እናንተን የሚያስደስት ስራ ለመስራት ጥረታችንን አጠናክረን እንቀጥላለን ማለት ነው። ውድ ተመልካቾች ይሄ እንደዚህ እንደዚህ ብታደርግ ይስተካከላል የተሻለ ስራ ይሆናል የምትሉት ሀሳብ፣ አስተያየት ካላችሁ ደግሞ ኮሜንት አድርጉልኝ። ውድ ተመልካቾች ያው እስከዛሬም ኮሜንት እያደረጋችሁልኝ ነው፣ አመሰግናለሁኝ። እንግዲህ ብዙ አይነት የአልጋ ዲዛይኖች አሉ። እነሱን እናንተም ጋር ምናልባት ይሄንን ብትሰራልን ብላችሁ ያዘጋጃችሁት የፈርኒቸር ፎቶ ካለ ዲዛይን ላኩልኝ፣ እንሰራላችኋለን። እኛም ጋር ደግሞ ያለ የፈርኒቸር ስራ ፎቶዎች፣ ዲዛይኖች አሉ። እነሱን እናስመረጣችኋለን። እናንተም ከኛም እያደረግን የተመቻችሁን ነገር እንሰራላችኋለን ማለት ነው። ውድ ተመልካቾች ማንኛውም የኢትዮጵያ ከተሞች ላይ ሰርተን እናደርሳለን። ስልክ ቁጥር ከፈለጋችሁ በ0920 36 36 34 ላይ ደውሉልን። በዋትሳፕ፣ በቴሌግራም፣ በኢሞ በፈለጋችሁት የሚዲያ እንትን አማራጭ ማግኘት ትችላላችሁ ማለት ነው። ውድ ተመልካቾች ሁሉም የኢትዮጵያ ከተሞች ላይ ሰርተ እናደርሳለን። ውድ ተመልካቾች እንግዲህ ቀደም ብዬ እንደነገርኳችሁ ከለርም ይሁን ዲዛይንም ይሁን በእናንተ ምርጫ ማለት ነው፣ የምንሰራው በእናንተ ምርጫ ነው። ያዘዛችሁንን ስራ ጥረት አድርገን እናንተ ተደስታችሁበት ብዙ ጊዜ ያው አብሯችሁ እስከቆየ ድረስ ደስ የሚላችሁን ስራ እንሰራለን ማለት ነው። ያዘዛችሁንን ዲዛይን በጥሩ ሁኔታ ተሰርቶ እንዲወጣ ጥረት እናደርጋለን ማለት ነው። ውድ በመሃል ላስታውሳችሁ እንግዲህ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ እንደዚሁም ላይክ ካላደረጋችሁ ላይክ አድርጉ። ድ ተመልካቾች አመሰግናለሁኝ። እንግዲህ ለየት ያለ ሀሳብ ካላችሁ ደግሞ ይህን ብታስተካክል እንደዚህ እንደዚህ ብታደርግ የተሻለ ነው የምትሉት ነገር ካለ አሳውቁኝ። ያው አንዳንድ ሰዎች ቪዲዮ ታረዝማለህ ምናምን ይላሉ፣ አስተካክላለሁኝ ማለት ንግግር ታበዛለህ እንደዚህ ያው እናንተ ቅር እንዳይላችሁ እና አምናችሁበት ተረድታችሁኝ እንድታዙ ወይም የሆነ አላደለ ጥሩ መረጃ፣ ሙሉ መረጃ ለማቅረብ የሞከርኩ ነው ማለት ነው። ባለኝ እውቀት አንዳንድ ጊዜ አንዳንድ ሰዎች ናቸው፣ ብዙዎቹ ጥሩ ኮሜንት ይሰጣሉ። ይሄኛውም ጥሩ ኮሜንት አደለም እያልኩ አደለም፣ አስተካከላለሁኝ ማለት ነው። ትንሽ ታረዝመዋለህ ምናምን የሚሉ አሉ። ይህ የዩቲዩብ ነው ደግሞ እንደሚመስለኝ፣ ያው ብዙ ጊዜ አልቆየሁም። በእርግጥ ሙያው የለኝም ብዙ። ግን ዩቲዩብ ደግሞ ረዘም ያለ ሙሉ መረጃ የምታገኙበት ቦታ ይመስለኛል። ይሄ ቲክቶክ አይደለም ማለት ነው። ያው ምክንያቱም አስረዘምክ ምናምን የሚሉ ስላሉ ለዛ ነው ያው። ረዘም ማለቱ የማይሆን ነገር ከሆነ መስተካከል አለበት። ነገር ግን መረጃ እስከሆነ ድረስ ያው ብዙ ብር አወጡታችሁ ቃለት ገዙ እስከሆነ ድረስ መረጃ ያው መናገር አለብኝ ማለት ነው። ለዛ ነው እንግዲህ ይስተካከላል። ደግሞ ቀስ እያልኩኝ ልምድ እያገኘሁ ስመጣ ያው ይስተካከላል ማለት ነው። ውድ ተመልካቾች ወሬም ላላወራ እችላለሁ። ያው እቃው እራሱ እንዲናገር ይሆናል። ይስተካከላል ማለት ነው። ቀስ እያለ ስራችንም የበለጠ ይሆናል እና ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ። ውድ ተመልካቾች እንግዲህ ኪችን እንሰራለን። ኪችን ለጭቃ ቤትም የሚሆን ይሰራል በነዚሁ ከለር። ይሄ አሁን ላምኔት ኤምዲኤፍ የሚባል ነው፣ የፋብሪካ ቀለም ነው ማለት ነው። ብዙ አይነት ቀለሞች አሉ። እንግዲህ እነዛን እናስመረጣችኋለን ማዘዝ በምትፈልጉ ሰዓት። ለጭቃ ቤት ማዘዝ ከፈለጋችሁ እንሰራላችኋለን። ውድ ተመልካቾች እነዚህ አሁን ተንቀሳቃሽ የጭቃ ቤት ወይም በቃ ኖርማል ተንቀሳቃሽ ኪችኖች ናቸው ማለት ነው። እንደዚህ ደግሞ ወጥም ማሰራት ከፈለጋችሁ ለጭቃ ቤት ራሱ በእንደዚህ መልክ መሰራት ይችላል ማለት ነው። ውድ ተመልካቾቼ እና ማንኛውንም የፈርኒቸር ስራ እንሰራለን። ውድ ተመልካቾቼ እንግዲህ በቀጣይ ቪዲዮ የተሻለ ነገር እላችሁ እመጣለሁ።